እንኳን ሳትነጋገሪ ሳትነጋገሪ ዝቅ ዝቅ ይለኛል ለአንድ ቀን ስትቀሪ ለአንድ ቀን ስትቀሪ የተስተካከለ የመውደድ መዓዛ የመውደድ መዓዛ አሟልቶ ዞ ሰጥቶሻል የመወደድ ለዛ የመወደድ ለዛ ምን ቆጮም ቢበዛ ቢደምቅን ሰማይ ቢደምቅን ሰማይ አይንችን መገለ አይንንቺ ሳያይ አይንንቺ ሳያይ

በዝግጅት ነው የምናሳልፈው። አውቃለሁ ውድድሩ ትንሽ ከበድ ይላል። የአሸናፊዎች አሸናፊና ሰው ለዛ የሚመጥን ነገር በደንብ ለመዘጋጀት ሞክር ያለውን ይ በአቅሚ እንዴት ነበረ? በተመሳሳይ ያው አሁ እረፍት እንለዋለን እንጂ ብዙ ልንዘጋጅበት የምንችልበት ታይም የተሰጠን በተለይ ደግሞ እኛ ምዕራፍ አስራ ሰባቶች እና ብዙ ተሰምተው በውድድር ታሪክ መጥተው የማያውቁ ሙዚቃዎችን ለመዘጋጀት ሞክር ያለሁን እስኪ ደግሞ የቀረውን ነገር እግዚአብሔር ይጨምርበት። ግን ጥሩ እንደሚሆን ተስፋ አድርጋል። እስኪ ፋና ላምሮት ማለት እኛ ፋና ላምሮት ላይ ስንወዳደር ምን ያክል ነገር አግኝቼበታለሁ ብለህ ታስባለህ? በጣም እንደዚህ ነው ብዬ ከምገልጸው በላይ ጥሩ ነገር አትርፌበታለሁ። ምክንያቱም በፋና ላምሮት የውድድሩ ፕላትፎርም በራሱ በግሉ የራሱ የሆነ የውድድር ሂደት አለው። ከሳምንት እስከ ሳምንት ስለ ሙዚቃና ስለ ሙዚቃ ብቻ እያስብክ ራስን የምትቀይርበት የውድድር ፕላትፎርም ነው እና በዚህ አጋጣሚ ራስንም ከመለወጥ አንጻር ራስንም ከማግኘት አንጻር ከዳኞች አስተያየት አንጻር ከዳኞች ከሚሰጡን ሙዚቃዎች አንጻር ለእኔ ከለር የሚሆነ የቶሎ የሚለውን ነገር ብዙ ስለተማርንበት ብዙ ለውጦኛል ማለት ይችላሉ። ፒተር በጣም እውነት ነው። ማለት ሙዚቃ እኛ ፋናን አምሮት ላይ ስንወዳደር እኔ በግሌ ማለት ነው ፋናን አምሮት ላይ ስወዳደር ማቃቸው ስራዎች አሉ ከዛ ገብቼ ደግሞ በየሳምንቱ ታውቃለህ፣ ያልተደጋገመ ስራ ነው የምንሰራው በየሳምንቱ። ሰው እሱን ስንሰራ በፍጥነት ነበር ምናጠ ነው ታስታውሳለህ በሳምንት ሁለት ሙዚቃ ምናምን። እንግዲህ ቀላል ነገር ሊመስል ይችላል ግን ከባድ ነው። እውነት ለመናገር አሁን ሰፊ ሰዓት ተሰጥቶናል። ኦልሬዲ አጥንተናል ማለት ይቻላል ግን ከዛ በፊት በነበረው ነገር ትልቅ ኤክስፔሪያንስ ስለሰጠን ብዙ ነገሮችን እንግዲህ ለመስራት ሞክሬያለሁ እኔም ጥሩ ነገር ተዘጋጅቻለሁ ብዬ አስባለሁ። ከእግዚአብሔር ጋር እስኪ በትክክል ጥሩ ነገር እንደሚመጣ አልጠረጠርም። ምክንያቱም ከተሰጠንም ጊዜ አንጻር ብዙ ነገሮችን ለማየት ይችለናል። ብዙ ነገሮችን ብዙ ሙዚቃዎችን ከመዳሰስም አንጻር ጥሩ ጊዜ ነበር። በነገራችን ላይ እኔ ምን መሰለ አንድ ሚገርመኝም ነገር ምንድነው ታውቃለህ፣ ፋናላ ምሮት ላይ መወዳደር ብቻ መታየቱ ራሱ ትልቅ ነገር ነው። ከዛ ውጭ ደግሞ እንዲሁ ደግሞ ከአንድ እስከ አራት መውጣት በራሱ የሚገርም ቫሊዩ ሰጥቷል። ማለት በጣም ትልቅ ትልቅ የዜማ ደራሲ፣ የግጥም ደራሲዎች ጋር እንዲሁ ሄደ ጴጥሮስ ወይ ናሁም ተብለ እነሱ እራሳቸው ሲተዋወቁ በቃ በጣም ደስ ይላል። ማለት ብዙ ለመቅረብ በጣም እንፈራን ነበር ሦስቱን ነገር አስቀርቷል ማለት ይቻላል እና በጣም ትልቅ ነገር እንዲታርጎሻ አንቺስ ናፍቆት አይታይሽም ወይ? አብሮ መብላት ጤንነት አጣው ደስታ እንደ ጥንቱ ጉዳይን ጭንቀቱ ካንቺ ጋር መኖር ለኔም ደስ ይለኛል መለየትኔን አንገላቶኛል ሳላይ ሹዬ ሳድ በጣም ጨንቆኛል፣ ሳቅሽ ናፍቆኛል። ሀሳብ ሲበረታ ሲታይሽ የድሮ አይክ ፋሽ ፍቅርዬ አይክ በድሽ ኑሮ ጠንከርን በልና በደስታ እንኖር ምንም ቢያለያየን የሩቅ ለሩቅ ፍቅር። በነገራችን ላይ ናይ የምናየው መሰለ ፋና ላምሮት ላይ ተወዳድሬ ስወጣ ቢ አንተም ገጥመዋል፣ እርግጠኛ ነኝ ዳገት የሚሆንብን ነገር አለ። በሙዚቃ መጀመሪያ ስንጀምር ጀማሪዎች ነን፣ አሁንም ጀማሪዎች ነን ገና። ግን ስፔሻሊ፣ ታዋቂ ሰዎች ማግኘት ትልቅ ትልቅ ስራዎች ጋር አብሮ ከነሱ ጋር መስራት ምናምን ትልቅ ነገር ነበር። ከዚህ በፊት ኤክስፔሪያንስ እናደርገው ኦፍኮርስ አይቻልም እስከምለ ደረጃ እና ፋና ላይ ተወዳደር ስንመጣ ምናምን እነሱ ሲያቆኑ ምናምን እንዴት ደስ እንደሚል ብታይ፣ እውነት ደስ ይላል። ህዝቡ አቀባበሉ እኔ ወደ ክፍለ ሀገር ነው ተወልጄ ያደግኩት ሶ እዛ ለአቀባበል ለሄጄ የነበርና የሚገርም የሚገርም ገና አቀባበሉ እንደውም ገና አልተካሄደም በጣም በሰፊው ነው የታሰበው። ከዚህ በኋላም ይደረጋል እና ፋና በጣም በጣም የሚገርም ውድድር ነው። በትክክል የሻሊ ዳኞችም የሚሰጡ ምክር አለ። እኔ አንዳንዴ ውድድር ላይ ስትሆን ትደነግጣለህ፣ ትፈራለህ። ሰው ከወጣ በኋላ ኢቨን አሁን ከጨረስን በኋላ እንዲሁ የውድድር ቪዲዮቻችን ስናይ አስተያየቱ ማለት የምሬ ነው ምለህ አሁን ነው ያወቅኩት ብዙ የምማርበት ነገር አለና እሱን እሱን ነገር ምስክን ብዬ ለማየት ሞክሬ ያለው ፋና ላምሮት በሙዚቃ ኢንዱስትሪ እየተጫወተው ያለው ሚና በጣም በጣም በጣም ከፍተኛ ነው። ምክንያቱም ቀላል አለም እኛ ያገኘነው ነገር ሙያዊውም እንዲሁም ከሕዝብ ጋር ከመተዋወቅም አንጻር ያተረፍነው ነገር ቀላል አይደለም ከሙዚቃ ባለሙያዎች ጋር በተለይ አንጋፋ ከሚባሉ ታዋቂ ከሚባሉት የሙዚቃ ባለሙያዎች ጋር ቶሎ እንድንገናኝ ቶሎ ወደ ስራ መግባት እንድንችል ያደርግልን ነገር ቀላል አይደለም እና ሙያዊም በሚባለው ነገር ከዳኞች ያገኘ ነው የሙዚቃ ምርጫ የሚሆነን ነገር መርጦ ከመስራትም አንጻር ያተረፍነው ነው ነገር ቀላል አይደለም እና በዚህ አጋጣሚ ምስጋና ለፋና አምሮት። አሁን ላለንበትም ከዚህ በኋላ ለሚኖረንም ነገር የተደረገልን ነገር ቀላል አይደለም እና ያገኘነው ነገር ደግሞ እንዲህ ነው ተብሎ በቀላሉ በቃል የሚገለጽም አይደለም ከዚህ በኋላ አብሮን የሚቀጥል ነገር ስለሆነ ማለት ነው። እና እኔ በሙያዊ በሆነው ነገር ያገኘሁት እንደዚህ ያገኘው ብዬ የምነግርህ ነገር በትንሹ ካልሆነ በስተቀር በጣም ብዙ ነው በጣም ማለት ነው። ሙያዊ ማለት ምን አይነት ሙዚቃ ከኔ ጋር ሊሄድ ይችላል፣ እንደ ምርጫ ከኔ ጋር ፊት ሊያደረግ የሚችሉ ሙዚቃዎችን በምን መንገድ መምረጥ እንዳለብኝ፣ በራሴ መንገድ እንዴት መጫወት እንዳለብኝ፣ አጠቃላይ ቴክኒካል የሚባሉ በፊት ላይ ያስቸግሩኝ የነበሩ ነገሮችን ከሳምንት ወደ ሳምንት እያስተካከልኩበት የመጣሁበት የውድድር ፕላትፎርም ነውና በዚህ አጋጣሚ በኔም ባንተንስ ባናላ ምሩት እናመሰግናለን። ስንቴ ልማረክሽ ልማረክሽ፣ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት

እና ዝግጅት በጣም ቆንጆ ነበር። ፒተርዬ ጥሩ ነገሮችን ተዘጋጅ ቻለሁኝ ብዬ አስባለሁ። ያው አንዳንድ ዘመን መሸራቸው ስራዎችን ከውድድር ፕላትፎርም ትንሽ ከጆሮ መራቅ ያሉ ስራዎች የነበረው ነገር በጣም ቆንጆ ነው ማለት እችላለሁኝ። ጥሩ ነው ያለው ዝግጅት። አንተስ ጋር እንዴት ነበር ዝግጅት? ደስ ይላል ማለት ያው እንዳልኩ ነው። በደንብ ሰፊ ሰዓት ምስለ ተሰጠን

እያነደደው ነው እኔስ የምናገር እያቃጠልሽ ነው እኔስ የምናገር እያቃጠልሽ ነው እኔስ የምናገር እያቃጠልሽ ነው። በጣም ነው የሚያምሩ። ፒተር የምር ውድድሩ እንዴት አገኘው እንዴት አየው? ፋና ለምሮት እንደምታውቀው ነው ኢትዮጵያ ላይ በጣም ትልቅ የሚባል ውድድር ነው እና አሁን ላይ በጣም በጣም አሉ አሉ የሚባሉ ልጆችን ድምፃያንን ያፈራ ውድድር ነው። እኛንም እንግዲህ ከዚህ አድርሶናል። ከዚህም በኋላ ደግሞ ለመልካም ነገር እንደሚያደርሰን አልጠራጠር። ፋና ላምሮት በጣም በጣም ትልቅ ነገር ነው ለእኔ ያደረገልኝ በግል

ደስታ ሁሌ የምናየው ሁሌም የምናየው ሰዋችን ረዳቢገባን ትርጉሙ ሁሉም ባገር ነው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዋችን ረዳቢገባን ትርጉሙ ሁሉም ባገር ነው።

ምክር ከዚህ ቀደም ብዙሃን እያ ዘረ ይከዳኛል ልቤ መዳኔንም እንጃ ፈርቻለሁ ሳልተኛ በውኔ ያለው ፍቅርሽ ቁጭ ብዬ ያቃዣኛል። እረ ምን ይሻለኛል? አያለቼርሽኝ ተስፋ ለቸርሽኝ ፍቅር ምስጋና እንዴት ልንሳሽ ስቴጅ ያኔ ሳት ጎጆ የፍቅር ቀዬ አልሻም ላወሳው ከደስታው እውነትዬ። ሰላም ምዕራፍ 17 ተወዳዳሪ ነበርኩኝ። ያው ምዕራፍ 17 ከተወዳደርኩ በኋላ ትንሽ ረዘም ያለ ጊዜ ነው የነበረው ረዥም ጊዜ ውስጥ ለእኔ ይሆናሉ ብዬ የማስባቸው ሙዚቃዎች ስመርጥ ነበር፣ ሰዎችንም ሳማክር ነበር። ተፈሪ መኮንን የሚባል ስድስት ኪሎ የሙዚቃ ትምህርት ቤት ጓደኞችን እያማከርኩ ስሰራ ቆይቻለሁ። በአምስተኛው አሸናፊዎች አሸናፊ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አድርጋለሁ እግዚአብሔር ጋር ባዝን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት፣ ደግነት ሺን አንዳንድ ጊዜ ደግሞ

አዎ የቆምንበት ቦታ ድቅ ይላል፣ ፊቴ እንኳን ቆሜ ብቀበርም ያላንቺ አልኖርም።